የተሻለ ነገር አንተ ሀብት ዝትዝ ወይም የተሻለ ነገር ላይ ስትሆን ይሆኑ ስሜቶች ሸይጣን መሀል ይፈጥራል። ለዛ ነው ነብዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በኔና በወንድሞቼ መሀል ሸይጣን ካለያየን በኋላ ያሉት። አሰላሙ አለይኩም ወራህመቱላህ ወበረካቱ ወዲ የተከበራችሁ የቻናሌ ዩቲዩብ ቤተሰቦች በያላችሁበት ያላ ሰላምና እዝነታይላችሁ። እንግዲህ ዛሬ እንደምትመለከቱት ፏ ብዬ መጥቻለሁ። በነገራችን ላይ ስራ የሰውን ልጅ ያስከብራል፣ ያኮራዋል እንጂ ዝቅ ያደረገውም። እና በምንም ውስጥ ሆናችሁ ስራ ላይ መሆናችሁ ግድ ነው። በተለይ ኢትዮጵያ ውስጥ ስትሆኑ ማለት ነው። እንደምትመለከቱት እንግዲህ የልማት ስራ ብዙ ጊዜ የልማት ስንል ብዙ ጊዜ ኪሳራው ነው የሚታየን ማለት ነው። የልማት ስራ ኪሳራ እንዳለውም ሁሉ እጥፍ ድርብ እንትንም አለው ማግኘትም አለው ማለት ነው። አንዳንዴ ከሰርን በቃ አንድ ጊዜ እንሞክር እና ከሰርን ብለን ወደኋላ እንላለን። ተስፋ ሳን ቆርጥ ከሰራ ነው። የልማት ስራ እጅግ በጣም ውጤታማ የሚያደርገን ስራ ነው ማለት ነው። ከምን ጊዜውም በላይ በተለይ የምትመለከቱት አሁን የጎመን ስራ ራሱን ነው የሚችለው። በነገራችን ላይ ጎመን በወሩ ይደርሳል፣ እንደሌላው ልማት አይደለም። አሁን ይሄ የምትመለከቱት እየተሰበረ ነው ማለት ተሽጧል። ተሽጦ ደግሞ ነጋዴ ገብቶ ነው የሚያወጣው። እና እንደምትመለከቱት እኔም እየሰበርኩኝ ነው። በነገራችን ላይ ጎመን በወሩ ይደርሳል። ከዛ በኋላ አሁን ይሄ ሶስተኛ ዙር ነው። ሶስተኛ ዙር ነው ይሰበር ሁለተኛ ዙር ነው የሚሰበረው ማለት ነው። እና በጣም ይሰፋል፣ ከፍ ሲል ጎመኑ ሰፋፊ ይሆናል ማለት ነው። እና ቀለል ያለ ራሱን የሚችል ራሱን የሚችል ስላችሁ አሁን በወሩ ከደረሰ በኋላ በየአስራ አምስቱ ይሸጣል ማለት ነው በየአስራ አምስቱ ይደርሳል እንክብካቤ ከተደረገለት ይሄ ማዳበራው ውሃው ራሱን የቻለ እንክብካቤ አለው ለዚህ ለጎመን ለራሱ ማለት ነው። እና ያ እንክብካቤ ከተደረገለት በየ አስራ አምስቱ ገንዘብ ትቆጥራላችሁ ማለት ነው በየ አስራ አምስቱ ይሸጣል ይሸጣል። እና ከዛ ደግሞ ራሱን ይችላል ያልኳችሁ ራሱን የራሱን ወጪ ይችላል ማለት ነው። ከዛም በላይ የራሳችሁን ማንሰታችሁ እራሱንም ችሎ የራስም ተነስቶ አሪፍ ስራ ነው ማለት ነው እና እንደምትመለከቱት ተስፋ መቁረጥ ሳይሆን አንዳንዴ ብዙ ሰዎች አንድ የሞክሩና ከዛ በኋላ ተስፋ ይቆርጣሉ ማለት ነው። በአንድ ጊዜ ለውጥ አይገኝም። ይሄ የልማት ስራና የንግድ ስራ በነገራችን ላይ እንደ ድል ነው ማለት ካጋጠማችሁ አሪፍ ትሸቅላላችሁ አሪፍ ይገኛል። ካላጋጠመም ደግሞ እንደዛው ነው ማለት ነው እና ብዙ ጊዜ አንዳንዴ ስለ ግብርና ሳናቅ ብዙ ነገር እናወራለን። ሰዎች ስለ ግብርናውም ሳናቅ በእርግጥ እኔም ማወቂያ አይደለም ግን አሁን አሁን ላይ ምን የትኛው ወራት እንደሚያባላ የትኛው ምንም ያህል ብታቁ ማለት ነው በነገራችን ላይ ወራቶቹ ምናምን ቢታወቁ ራሱ የሚበላበት ሰዓት ቢታወቅ እራሱ አላህ ካረዘቀን፣ አላህ ሲረዝቅ ነው እሱ ካረዘቀን፣ ይረክሳል ማለት ነው እናንተ በሚደርስ ሰዓት ይረክሳል ማለት ነው እና እንዳልኳቸው አላህ ሲረዝቅ ነው። አንዳንዴ የአላህም ትእዛዞች የአላህንም ትእዛዝ የምንጋፋ ሰዎች አለን። ለምን እንደዚህ አልሆነም ብለን ምንል ሰዎች አለን። በነገራችን ላይ የሆነን ስራ ስትጀምሩት። መጀመሪያ ውጤታማ ካደረጋችሁ ምናልባት ለኸይር ላይ ሆን ይችላል፣ ውጤታማ ስትሆኑበት ለኸይር ላይ ሆን ይችላል ብለን አናስብ። ብዙ ጊዜ የምናስበው ውጤቱ ላይ ነው። ይሄን ያህል መገኘት አለበት ካልን ይሄን ያህል ካልተገኘ ብለን የምንል ሰዎች አለን ማለት ነው። ግን ያ አይደለም። የልማት ስራ አንዴ ውጤታማ ሲያደርግ፣ አንዴ ደግሞ ዝቅ ሲያደርግ አንዴ በእጥፉም ውጤታማ ሲያደርግ እንደገና አሁንም በእጥፉም ሲያከስር ነው የሚሰራው ማለት ነው። እና ወደኋላ ማለት ሳይሆን ከሰርኩ ወይም እንደዚህ ሆንኩኝ ብል ተብሎ ወደኋላ ማለት ሳይሆን ገፍቶ ይዞ፣ አሁን ለምሳሌ አንድ መሬት የሚኮናተረው ለአመት ነው። በአመት ውስጥ ደግሞ ሁለቴ ይለማበታል። ሁለቴ ይለማል፣ በስዬ በየስድስት ወሩ በየስድስት ወሩ ይለማል ማለት ነው። አያቸ አሁን ለምሳሌ ለአመት የተኩናተሩት መሬት በዚህ በመጀመሪያው በስድስተኛው ወር ባያበላ እንኳን በቀጣዩ በስድስተኛ ወር ያበላል ማለት ነው። ለምን ሁለቱንም በአንዴ ሊከስር አይችልም? አንድ ገበሬ ሁለቱንም በአንዴ በአንዱ ቢወጥቅ በአንዱ ቢከስር በመጀመሪያው ወይ ቢከስር በመጀመሪያው ወይ ቢነሳ በቀጣዩ ይከስራል ወይም ደግሞ በቀጣዩ እንዲከስር በመጀመሪያው ደግሞ ያነሳል ማለት ነው። እና አላህ ሲረዝቅ ነው። ከምንም በላይ ደግሞ አላህ ሲረዝቀን ነው። በቃ አላህ ይሄ የናንተ ነው ብሎ ኸይር የሆነውን ነገር አምቶ ሲጠስ ይሰጠን ነው እንጂ በኛ ትግል ወይም በእኛ ንግግር፣ በእኛ ልፋት ወይም እኛ ስለለፋን ብቻ ምንም የምናመጣው ነገር የለም ማለት ነው። ብዙ ነገር ይወራል፣ ብዙ ነገር ይባላል ግን እንደ ሀቁ ልንገራችሁ እና እንደ ግብርና ስራ ቀለል ያለም ስራ ምንም ነገር ግፍ የሌለው ምንም እንትን የሌለው ስራ ቢኖር መሬት ካለ ቀለል ያለ ስራ ቢኖር የልማት ስራ ነው። እናንተ ከተማ ትቀመጣላችሁ፣ ገንዘባችሁ ነው የሚሰራው ማለት ነው። ሰው ታደርጋላችሁ፣ ገንዘባችሁ ይሰራዋል ማለት ነው። በየጊዜው እየሄዳችሁ ብቻ ማየት ነው። በየጊዜው የሚያስፈልገውን ነገር ማሟላት ማሟላት ነው። እናንተ ቁጭ ብላችሁ ማለት ነው እና ውጤታማ ያደርጋል። ኢትዮጵያ ውስጥ በነገራችን ላይ ያለ ስራ መቀመጥ ማለት በእጅግ በጣም በቃ ምን ልበላችሁ፣ በጣም ከባድ ነው። አሁን ብዙ ጊዜ አረብ ሀገር አትምጡ የምንባልበት ጊዜ ላይ የደረስ ነው። እዛው ሆኑ አትምጡ የሚባልበት ጊዜ ላይ ግን መታችሁ ያላችሁን ንብረት ሰብስባችሁ ስራችሁን እዚህ አጧጡፋችሁበት ሰሩን የሚሻለው ምክንያቱም የሰው ሀገር የሰው ነው ምንም ያህል ቢሰራበት ምንም ያህል ብትኖሩ እዚህ ሰብሳቢ ከሌላችሁ ኪሳራ ላይ ናችሁ ማለት ነው። እናንተም ስለዚህ ኑሮ እንደ ድሮ አይደለም። ኑሮ እንደ በፊት ምናምን ቀለል ምናምን ያለ ነገር አይደለም። ዛሬ ላይ ካሌለሽ የራሴ ሰው ራሱ አይወድሽም። ካሌለሽ ማንም አያስጠጋሽም። ስለዚህ የአረብ ሀገር እህቶች የምዳም ቀማሞች ማለት ነው፣ ለራሳችሁ እወቁ። ምትሰጡ ምትልኩለት አክስቴ አጎቴ ምናምን የሚባል ነገር አቁሙ። ለምን እዚህ ስትመጡ ዞር ብለው ስለማያዩችሁ ማለት ነው። በጣም እንደ በፊት አይደለም። አሁን ላይ ሀቁን ልንገራችሁና ማለት ነው፣ ሁሉም ነገር ከብዷል፣ ኑሮ ከብዷል። በቃ ሁሉም ነገር ስላችሁ ማለት ነው። እና ለራሳችሁ እወቁላችኋለሁ። ውድ ቤተሰቦቼ ራሳችሁንም ያን ያህል አትጣሉ። እዚህ መታችሁ እንትን የሚላችሁ የለም። ተረድቻለሁ፣ ረታችሁኛል፣ እንደዚህ ያርጋችሁልኛል ብሎ እናንተን የሚያስታውሳችሁ የለም ማለት ነው። ስለዚህ ለራሳችሁ ጠንክሮ እወቁ። እንደመጣችሁ እኔ ሌላ ከሌላው ስራ ይልቅ በልማት ስራ ብትሳተፉ ነው የምመርጥላችሁ ማለት ነው ለምን ውጤታማ ያደርጋችኋል፣ እና እጅግ በጣም ውጤታማ ስለሚያደርጋችሁ ነው። ውድ ቤተሰቦች፣ ይኸው አሰላሙ አለይኩም ወራህመቱላሂ ወበረካቱህ።